እንደውም ምርጥቃ ተብሎ የተመሰገነው ቅዱስ ጳውሎስ ምን አለ? ሌሎቹን ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን አለ። ለካ ሰብኮ መጣል አለ፣ ቀድሶ መውደቅ አለ፣ ቆርቦ መኮንን አለ። ይህን ጥቅስ በምሰማ ጊዜ ዲያቆን ነበርኩ የሚሉ ሰዎች ወይም ዘጫልካ መውደቅ አለ፣ ቆርቦ መውደቅ አለ፣ ዘምሮ መውደቅ አለ፣ ጠብሶም መውደቅ ሊኖር ይችላል። እኛ ጋ የለም ደግሞ ትንና ሰው ተብሎ ተነግሯል። የዋዛ የፈዛዛ ቤት አይደለችም። የኮሜዲያን ቤት አይደለችም። የሳቅና የዋዛ እምነት አይደለም። ምክንያቱም ክርስትና የተመሰረተው የእምነት ገድል ተጋደል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አህዱ አምላክ በአንድነቱ ለሚቀደስ ለሥላሴ በሶስትነቱም ለሚወደስ ለእግዚአብሔር አንድ ነው ስንል ሶስትነቱን ሳይጠቀልል ሶስት ነው ስንል አንድነቱን በማይከፋፍል በአንድነቱ በእግዚአብሔርነቱ በፈጣሪነቱ በጌትነቱ በመለኮትነቱ በቦታ ሁሉ የሞላ በሆነ በአካል በስም በግብር ሶስትነት አራተኛ የማይጨመርበት ረባኤ በሌለበት ለአንድነቱ ሁለተኛ ክሌ በማይነገርበት በአንድነቱ ለሚሰለስ በሶስትነቱ ለሚቀደስ አንድ አምላክ እንጂ ሶስት አማለት ለማይባል ለአብ፣ ለወልድ ለመንፈስ ቅዱስ ክብር ምስጋናና ውዳሴ ዛሬም ዘወትርም ለዘላለሙ ይሁን። መልካሙን የእምነት ገድል ተጋደል። የሐዋርያዊ ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች የመጀመሪያዊቱ ምዕራፍ አንድ ከቁጥር ስድስት እስከ አስራ ሁለት የተወደዱ አባታችን መንክራት አቡነ ማር ቅዱስ ተክለ ሃይማኖት ገዳም አበምኔት ደግሞ እናንተ ከቆማችሁ ሳታርፉ ከዘረጋችሁ ሳታጥፉ እንደ ሰማይ ሰራዊት የሌሊት እንቅልፍ የሚጣፍጠውን ሰውታችሁ የሚጣፍጠውን የእግዚአብሔርን ቃል ከቅዱስ ያሬድ ተቀብላችሁ በመንፈስ ቅዱስ እየበረታችሁ ሰማያዊውን ዓለም ደርሳችሁ በሰማያዊ ዝማሬ ከፍ ብላችሁ እግዚአብሔርን ስታመሰግኑ ያደራችሁ ቅዱስ ቅዱስ እያላችሁ የመንፈስ ቅዱስ እንደሆነ አንድ በሆነው ድምፃችሁ እንደ ውሃ ዥረት በሚፈስ ዝማሪያችሁ የሰማያዊን መስኮት ስታንኳኩ ያደራችሁ ሊቃውንተ ቤተክርስቲያን አባቶቼ ሊቃውንት ደግሞም ልጆቼ ወጣት ሰንበት ተማሪዎች በስችለት የለም ተክለ ሃይማኖት መላ ዘመናቸው ለወንጌል ክብር ሲፀው እኔ አንድ የቅዳሜ ገበያ ቢቀርብኝ አልከስርም ብላችሁ ያምናችሁ ተክልየን ማክበር የበረከት ሁሉ ምንጭ እንደሆነ የገባችሁ ተክልየን ማየት ክርስቶስን ማየት ነውና ቅዱስ ጳውሎስን መምሰል ክርስቶስን መምሰል እንደሆነ ሁሉ ተክለ ሃይማኖትን በመምሰል የክርስቶስ ደቀ መዛሙርት ለመሆን በአባታችን ቃል የተጠራችሁ በቡራኪያቸው የተጎበኛችሁ የዚህ የታላቁ የወላይታ እንደውም የደብረ መንክራት የማር ቅዱስ አቡነ ተክለ ሃይማኖት ወዳጆች ልጆች በሽበት ዘውድ ያጌጣችሁት ትልቆቹ በእድሜ ካባ ከፍ ያላችሁ እናቶች አባቶች፣ ደግሞ ልቡናችሁ በማስተዋል ከፍ ያለላችሁ ወጣቶች ህፃናት ጭምር በወደደን በሞቱ ሕይወትን በመራቆቱ ሞገስን በደፋለን በድንግል ማርያም ልጅ በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍጹም የሆነች ሰላምታ እንደምንሰነበታችን ዛሬ እንዴት ቆያች? እንደምን አላችሁ? ይመስገን እንድንል ፈቀደልን። ከተክልዬ ልጆች ጋር አንድ ላይ ሆኖ ይመስገን ማለት እንደምን ያለ መታደል ነው! ምክንያቱም ተክለ ሃይማኖት ስማቸውን ብዘረዝር የዛሬውን መረሰአት ያልቅና ይበቃሃል እንዳይሉኝ ገድላቸውን ብዘረዝር እዚሁ አሳድሬያችሁ ይህ ሰውዬ ደግሞ ወደ ኋላ ጣጉሩ ድርሽ እንዳይል እንዳትሉኝ ትንሽ ቀን ጨፋ አርጌ ገበያችሁም ሳይቀር መንፈሳዊ ሕይወታችሁም ሳይቀር አሳውም ሳያልቅ ባህሩም ሳይደርቅ እንደሷ አድርገን ጥቂት ልንማማር ነውና፣ በአንደበታችሁ የኖረው ምስጋና የሰማይን መስኮት አንቋቁቶ ተመስገን ብላችሁ ያቀረባችሁት ምስጋና ለኔም በልቦና ሚስጥር አሰጥቶ ከመንፈስ ቅዱስ ለእኔ ቆሜ የምሰማው እናንተ ላይ ያላችሁበት የምትባረኩበትን ቃል ማን ይስተን? እግዚአብሔር መንፈስ ቅዱስ ይስተን። ክብር ምስጋና ለመንፈስ ቅዱስ ይሆን። ያለ መንፈስ ቅዱስ የሆነ እኔነት ያለበት አውቃለሁ የበዛበት እኔ ምሁር ነኝ የሚል ስሜት ያለበት ስብከት ጩኸት እንጂ ልብን አይነቃል ጊዜ ያጠፋል እንጂ ለንሳኤ ያበቃም። ለንሳኤ የሚያበቃው በእምነት እሺ በማለት እግዚአብሔር እንደሚናገር አምኖ አንተ ተናገር ብሎ እሱ ተስፋ አድርጎ በመንፈስ ቅዱም ሳቀትነት ሲሆን፣ ወገኖች ሁሉ ይጣፍጣል። ንግግሩ ልብ ይነቃል። ቃሉ ህይወት ይለሙጣል። ሰማያዊውን ዓለም እንድናይ በምድር ሆነን ምድራዊነታችንን ረስተን በሰማይ ዙፋን በስላሴ ፊት ቀርበን ከእግዚአብሔር ጋር የእግዚአብሔር እንድንሰባ ያስችላልና፣ በድጋሜ ክብር ለመንፈስ ቅዱስ ይሆን። ወገኖች ጥቂት ደቂቃ ነው የምንቆየው። ፕሮግራም መሪው ሰዓት እንዳይለኝ ያፈረ መሰለኝና ያው፣ እንደምታቁት የገበያ ቀን ነው አለ። እኔ ጆሮ ደግሞ ይሰማል እና ቶሎ አሳጥር ነው ነገርየው፣ አላስረዝም። ማርያምን እስኪ ማን ይርዳል፣ አመስግኑ እግዚአብሔርን።

ለጢሞቴዎስ በጻፈው መልእክቱ እንዲህ አለ፣ መልካሙን የእምነት ገድል ተጋደል። ምን በል ምን በል ተጋደል። ስለ መጋደል የምታወራ ስለ ተጋድሎ ሕይወት ያላት እምነቷ እያፈራ ሰማይታትን ያፈራ ጻድቃንን ያፈራ እምነት ኢትዮጵያ ውስጥ ፈልጉ ብዬ ብላችሁ

ቅድስት ቤተ ክርስቲያን ቃሉ መጽሐፍ ስላለባት ስላለንባት ጻድቃን ስታፈራ አይኖርች ሰማዕታት እንዳሸን ከውስጧ የተወለዱላት የእምነት ፍሬ የሆኑ ክርስቲያኖች ያበቡ እስከሞት ተጋድለው በመጨረሻም ይህንን ዓለም ድል ነስተው የሰይጣን ፈተና ሥጋዊ ፈቃድን በመጋደል በተጋድሎ ድል ነስተው ለኛ በረከት የሆኑን በእግዚአብሔር ፊት ሞገስ የሆኑን ከምንጠቅሳቸው መካከል

ሃይማኖትን መርሳት ዩኒቨርሲቲ ሁለት አሪፍነት ነው። ምክንያቱም ለአስራ ሁለት ዓመታት የተጋድሏቸው ሁሉ ዋና ጉዳይ የእድሜያቸው አስራ ሁለት ዓመታት በተጋድሎ ያለፈው በዚህ በእናንተ ቦታ ነው። ያ የአስራ ሁለት ዓመት ተጋድሎ ዛሬ እኔ እና እናንተን አፍርቷል። በወንጌል እንድንኖር እርቶናል። በትክክለኛ ቡል ስብከት መድረጓ ላይ የማይሞከርባት በዘመናዊ ጥንቆላ በመጽሐፍ ቅዱስ ስም የማይስፋፋባት ምክንያቱም ጻድቁ እንዲያሉ አይነገሩን። ለጌታዬ ለእሱ ፍቅር ተነግተው እኛም በፍቅሩ እንድንነካ አርደው ሆነው ያሳዩን አባት አሉንና ክርስቶስን በምላት በክርስቶስ ስለሆን ጻድቁን አወቅናቸው። ጻድቁን በደም ስናውቃቸው ኢየሱስ ክርስቶስን አወቅ ነው። ክብር ምስጋና ለስሙ ይሆን። ወገኖቼ ጻድቁን ለምን እንዳወቅናቸው ታውቃላችሁ? በክርስቶስ ስለሆን በማ ስለሆን። አዎ ምክንያት ውስጥ በክርስቶስ የሆኑ ክርስቶስን የሚያውቁ የክርስቶስን ሁሉ ያውቃሉ። ክብር ምስጋና ለስሙ ይሆን። መጽሐፍ እንዲህ ይላል። እዚህ በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ ሐዋርያው ቅዱስ ጳውሎስ የእግዚአብሔርን ቃል የተናገሯችሁን ዋናዎቻችሁን አስቡ። ምን በሉ? ማንን? ምን ያደረጉ ናቸው? የእግዚአብሔርን ቃል ምን ያደረጉ? ያስተማሩ ዋናዎቻችሁን አስቡ። ዛሬ ለምን መጣችሁ? ተክለ ሃይማኖት ዋናችን ናቸውና ልናስባቸው፣ በረከት ተቀብለን ያኔ። በዘፍጥረት አርባ ስምንት ላይ እንዲህ የሚል ደስ የሚል ቃል አለ። አብርሃም እንዲህ አሉ የሚባረኩ ይባረካሉ። ምን የሚሉ ምን ይላሉ? ተክለ ሃይማኖትን መተው በስሙ ተሰብስበው ወንጌል የሚሰሙ ምን ይሆናሉ? ምን ይሆናሉ? ክብር ምስጋና ለሱ ይሁን። የሚባረኩ ባርካለሁ፣ የሚረግሙህን እረግማለሁ ተብሎ ተጠናቼ

በታች የተሰጣችሁ ሰማያዊ ስም ኢየሱስ ክርስቶስ ነው ብሎ የነገሩን ጥቅል ሃይማኖትን ንበሉ። ክብር ምስጋና ለስሙ ይሆን። ዋናዎቸው ነበረ እኛ በክርስቶስ ናወቅ ናቸው ደግሞ ኢየሱስ ክርስቶስን እንዴት ሰውካቴ አይደለ በሕይወት ኖረው በቅድስና ተመላልሰው በመንፈስ ከምረው ድውያንን ፈውሰው ጎባጣ አቅንተው እውር ተርትነው ሽባውን አቅንተው በዚህ በሞተለሚ ሞቶለሚ የነበረው ዛፍ የሆነው እንደገና በዛፍ ይመለክ የነበረው ጋኔን የክርስትና ስሙን የራሳቸውን ወስደው ፍሳጽ ሆን ብለው ክርስትናን ወላይታ የመሰረቱልን ዋናችንን አቡነ ተክለ ሃይማኖትን ምን በሉ አስቡ። ክብር መስጋና ነሱ ወገኖች አስቡ ካለ በኋላ ኢየሱስ ክርስቶስ ዋኖቻችሁን አስቡ። የኑሯቸውን ፍሬ ምናቸውን፣ የኑሯቸውን ፍሬ እየተመለከ እምነት መሰሏቸው ምን እየተመለከታችሁ፣ የእምነታቸው ምን ፍሬ ቅድስና ነው ንጽሕና ነው ምንኩስና ነው ሕይወት ነው እውነተኛ ክርስትና ነው። የእምነታቸው ፍሬ ጸድቅ ነው በረከት ነው። ዛሬ ጠበላቸው የእምነታቸው ፍሬ ታሪክ፣ ስበስማቸው ሲጠራ ዝንጀሮች ሁሉ ይገረማል። የጠፋ ከብት እኮ መልካተክላይሞት ሲደገምበት ብቻ አውሬ ነቀው ይሄን አጣለው። ዝንጀሮ ሆኖ በስማቸው ቀጥ ያለ ይቆም። ምክንያቱስ በርሱ ታምነዋልና ማያሳፍር ጌታ ነውና ለዘላለም ለምን ሆነ አላቸው። ለበረከቱን ተክልየ የበረከት አባታችን ናቸው። ስለዚህ ለኢትዮጵያ ያላቸው አዲስ አበባ አዲስ አበባ ይህ እንግዲህ አዲስ አዋርያ ማለት ምን ማለት ነው? የሚለውን ብዙ አልልም። እንደ ካለ በኋላ የእምነታቸውን ፍሬ እየተመለከታችሁ ምሰሏቸው ካለ በኋላ በእምነት እየተመለከታችሁ በእምነት ምሰሏቸው። ዛሬ የመጣ ነው። የእምነታቸውን ፍሬ እየተመለከት በእምነት ተክልዬን ልንመስል ነው። ክብር ምስጋና ለስሙ ተክልዬን ልንመስል ነው። እና ማንን እንምሰል የሚያጭበረብረው ሚያጆረብረው ነው እና ማንን እንምሰል እንደው ላዊ የሚጠረግለት በተምሻ ጎረምሳ ወንጌል ባነገበበት ሰዓት ተክልዬን ባንድ እግራቸው ቆመው ሐያ ዘጠኝ ዓመት የጸለዩትን ጣዖትን ገንድ ሰው ክርስትና ያስፋፉትን እኛ ተክልዬ ባይኖር ኖሮ ኢትዮጵያ ላይ የጸናውን እምነት ማሰብ ይከብዳል ለምን በሉኝ ሌሎች ከተማ ተመልከቷቸው የክርስትና መዲናዎች ሳይቀሩ በሌላ እምነት ተጥለቅልቀዋል በነቢ ኢየሱስ ክርስቶስ ስሙ የማይጠራበት መዲና ሆኗል። ኤፌሶን የመጽሐፍ ቅዱስ ኔትወርክነት ስሙ የማይጠራባቸው መዲናዎች ሆነዋል። ተክልዬ እኛ ኢትዮጵያ ላይ ወንጌል ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ጠዋቱ እንደ ትናንቱ ናት። ምክንያቱም የጻድቁ ተጋድሎ የጻድቁ በረከት አልተለያትም። ማርያምን ሚስጥሩ ያው ነው። ክብር ምስጋና ለስሙ ይሁን። የጸናነው ለዚህ ነው። የጸኑት ስላ ወገኖች ወገኖቼ አዲስ ሐዋርያ አቡነ ተክለ ሃይማኖት መቼም ልደታቸውን ታቃላቸው። ወደዛ አልመለስም ካለኝ ሰዓት አንጻር በሆድ ሳልሰላህ መርጫአለሁ ብሎ ኤርሚያስን እንዳለው ገና ከወድ ሲወጡ አድዋው ቅዱስ ብለው ትንግርት ታምር የሆኑ ገና አፋቸውን እኛ በለቅሶ ስንፈታ፣ እሳቸው እንደ ኤርሚያስ በምስጋና የፈቱ አባት እና ማንን እንምሰል ትክልይሄን በሚያ ሰው አይደለም። አፋቸው ላይ የተሰማው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ስባትራ ስባትራ ስብሐት ለ መንፈስ ቅዱስ ይሄ ምክንያት ውስጥ ምን ይላል መሰላችሁ? በዚህ በማቴዎስ ወንጌል ምዕራፍ 28 ላይ ሰው በታጠምከ ወሙ በሉ በስመ አብ ወልድ መንፈስ ቅዱስ በአብ ወልድ መንፈስ ቅዱስ እያጠመቃችሁ የኔ ደቀ መዛሙርት አድርጓቸው የማ በማ ስም እያጠመቃችሁ የሁላች የልጅነት የመጀመሪያ መለኪያው የክርስቶስ ደቀ መዛሙርትነት የመጀመሪያ መለኪያው የእኔ ሲል በወልድ በመንፈስ ቅዱስ ስም መጠቀም መጠመቅ። ሚስጥረ ስላሴ የሌለበት ክርስትና ውዳት ነው። ሚስጥረ ስላሴ ነ የማያቅ ክርስ ክርስቲያን ነኝ የሚል መጽሐፍ ቅዱስ የያዘ እንትን ነው። ስለዚህ ወገኖቼ በየመስረቱ በአቦል መንፈስ ቅዱስ ስብ ማመን እና ይሄንን ገና ሲወለዱ በላያቸው ላይ መንፈስ ቅዱስ የነገ ተቃሯቸውን ተመልክቶ ዛሬ አፋቸውን እንደ ዮሐንስ በከርስ በሆነ እያለ ለድንግል ማርያም ምስጋና እንዲያቀርብ ያደረገው መንፈስ ቅዱስ አሁን ደግሞ በቅድስት እግዚራ ማፀን የተፈጠሩት አዲሱን ሐዋርያ ጠቅላይ ሃይማኖት ገና ሲወጡ የነገት ዳራቸውን ተመልክቶ ገና ሲፈጡ በስመ አብ ወወልድ ወመንፈስ ቅዱስ እየመሰከሩ ተወለዱ። ክብር ምስጋና ለስሙ ይሁን። ወገኖች፣ በዛው ቀጠለ። በትምህርት ቀጠሉ። ሐዲሳቱን ብሉያቱን ተማሩ። ሳይማሩ ማስተማር የለም። የመነኮሳት ግብራቸው የሚልካቸውን ትምህርት ነው። ተምሮ ማስተማር፣ እያስተማሩ መማር፣ እየተማሩ እድሜ ለቀቀ መማር መማር መማር። ምክንያቱም የጻድቁ ልጆች እኔ እስከ መጨረሻ ጻድቁ የመጨረሻ እድሜያቸው ወቅታ ድረስ ምን ይሉ ነበረ ለዓለም ብርሃኑ ለእኔ ግን ወዮት አለብኝ ይሉ ነበረ። ቅዱስ ጳውሎስም እንዲህ ብሏል። ቅዱስ ጳውሎስ እንደዚህ ብሏል በዚህ በቆሮንቶስ ሁለተኛ ይቱ ሰባት ሁለት ምዕራፍ ሁለት ቁጥር ዘጠኝ ላይ ቁጥር ሀያ ሰባት ላይ ሌሎችን ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆናል ሌሎችን መንክ ካልኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ሌሎቹም ምንክ ካልኩ በኋላ ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን አለ። ስጋዬን እየጎሰምኩ አስገዛዋለሁ። ስጋዬን ምን እያልኩ እየጎሰምኩ ምንለዋለሁ? አዎ የሚፈነጭበት ክርስትና ያለ ቅዱስ ጳውሎስ፣ በቃ ድናሃል በጸጋ ነው ፈንጫ አለ አለ ድንግል ማርያም የሚላችሁን አድርጉ። ኢየሱስ ክርስቶስ ትጉ ትጉ፣ እንከው ጸልዩ ዋትከማይ ተባሉ ተመዘዙ ወደ ፈተና እናትከው ተክተክ ጸልዩ። ቅዱስ ጳውሎስ ወደ ሶስተኛው ሰማያት የተነጠቀው አስራራችሁን መልስ ለእኛ የጻፈው ሲሰው ካፉ ማር ጠብ የሚለው እንደውም ምርጥ ዕቃ ተብሎ የተመሰገነው ቅዱስ ጳውሎስ ምን አለ? ሌሎቹን ከሰበቁ በኋላ እኔ ደግሞ የተጣልኩ እንዳልሆናል። ለካሰብኮ መጣላለ አድሶ መውደቅ አለ፣ ቆርቦ መኮንን አለ። ይህን ጥቅስ በምሰማ ጊዜ ዲያቆን ነበርኩ የሚሉ ሰዎች ወይን ዘጫልካ መውደቅ አለ፣ ቆርቦ መውደቅ አለ፣ ዘምሮ መውደቅ አለ፣ ጠብሶም መውደቅ ሊኖር ይችላል። እኛ ጋ የለም፣ ደሞትን እ እኛ ጋ የለም። እሱ እኛ ጋ የለም፣ ሌላ ጋ ሊኖር ይችላል። ለካ ከቅዱስ ጳውሎስ የሚበልጥ የለ

ስለማስተምር ትምህርት ይጠቀልላለሁ። በዚሁ ሀሳብ አባታችን በተለይ የመጨረሻ እድሜ ዘመናቸው ላይ ልጆቻቸውን እያስተማሩ በዛም በተለይ በዚህ ያለውን የአስራሁለቱን ዓመት ተጋድሎ መስመር በመስመር ብተርቀው ደስ ባለኝ ነበር። መጨረሻ ላይ የሚታገል ሁሉ በነገር ሰውነቱን ይገዛል። እነዚያ የሚጠፋውን አክሊል ሊያገኙ፣ እኛ ግን የማይጠፋውን አለ። በሩጫ መሰለና ቅዱስ ጳውሎስ ይሄ ውጭ ሄደው አትሌቲክስ የሚያሸንፉት አለ መከራ አይተው ደም አፈርድ፣ የሚበልጠው ነው አለ። የሚጠፋውን አክሊል ለማግኘት አፈርድ የሚበላሉ አለ። እኛ ግን የማይጠምሃውን ለማግኘት ምን ማለት አለብን? መጋደል አለብን። በምን አለ ዝም ብሎ አደለም፣ በበሬ ወለድ አደለም። ስርዓት አለው፣ መንገድ አለው። መንገዱ ስርዓቱ በቅዱስ ቤተክርስቲያን አስቀድማለ ስርዓት አምልኮ መጽሐፍ ቅዱስ የአዲስ ኪዳን መጽሐፍ ቤተ ክርስቲያን የሐዋርያት የመሰረቷ፣ ክርስቶስ የመሠረታት፣ ሐዋርያት ያስፋፏት፣ ሰማዕታት አባ የጠበቋት ቅዱስ ቤተ ክርስቲያን መጽሐፍ ቅዱስን አባቶች የጻፉትን እሷ የተረጎመችውን ለትውልድ ያቆየችው እሱ፣ መመሪያው እሱ ነው። መመሪያው እሱ ነው። አዲስ መመሪያ የለም። ልቦለድ መመሪያ አያስፈልግም ወገኖች ካለ በኋላ አባታችን እየጸለዩ ባለበት ወደ ውጭው ዓለም በሚሄዱ ሰዓት እንግዲህ ሁለት አይነት ታሪኮች አሉ። የዛሬውን ታሪክ ስንመለስ እግራቸው እንዴት ነው የተሰበረ የሚለውን እሱን ስናስብ ሁለት ታሪኮች አሉ። በዋናነት አባቶቻችን የሚቀበሉት ወይንም አብዛኞቹ ሊቃውንት የሚስማሙበት የእግራቸው በጸሎት እያለ በጸሎት እያሉ በሀያ ሁለት ዓመት ጸሎት ላይ እያሉ አንድ እግራቸው እንዳገዳ ወለቀች። በዛሬ ጥር አራት በጥር አራት ግን ለውጥ በዓል ሆኖ የተክልዬን ከተክልዬ ጋር ዛሬ ይከበራል። በተጋድሎ በዛት እግራቸው ስለል ቆመው መጸለ ከዛት በኋላ በአንድ እግራቸው ሰባት ዓመት ቆመው፣ አንድ እግር በደንብ አይቆምም አበርታኝ ብለው ከፊት ሁለት ሁለት ስምንት ጦር በአራቱ መስቀል በትምህርተ መስቀል ቸክለው የጌታን ሞቱን እና በከራውን ሕማሙን እያሰቡ ስለዲ ኢያ ኢየሱስ ክርስቶስ ብለው ሞቶን በእምነት በምድር እያሰቡ ለሰባት አመት ተቃለው በዘጠና ዘጠኝ አመታቸው ከስምንት ወር ከአራት ቀን እንግዲህ ነሐሴ 24 ቀን ጻድቁ ምን አሉ አንቀላፉ። ማለት ነው ምን አሉ አንቀላፉ፣ ሞቱ አይባልም። እንኳን ጻድቁን፣ የእናንተም አንሞትም። ክርስቲያን ያመነ ይናገራል አረፈ፣ ነው የምንለው፣ አንቀላፍተዋል። ወገኖቼ ዛሬ የምናከብረው በተጋድሎ ብዛት አንድ እግራቸው የወለቀችበትን ዕለት ነው። ወገኖቼ እንግዲህ ትምህርቴን ማሳጠር ስላለብኝ በዚሁ ልሰብስብና፣ አዎ፣ ተጋድሎ። ያለ ተጋድሎ ክርስትና የለ። የክርስትና ህይወት በሙሉ በተጋድሎ የሚኖር ህይወት ነው። መንግስተ ሰማያት የተጋፉ ይናጠቋታል ተብሎ ተነግረዋል። የዋዛ የፈዛዛ ቤት አይደለችም። የኮሜዲያን ቤት አይደለችም። የሳቅና የዋዛ እምነት አይደለም። ምክንያቱም ክርስትና የተመሰረተው መስቀል ላይ ቆሙ፣ በመስቀል ላይ እስከዚህ ድረስ ወዳለው ብሎ በጦር በተወጋ ጎኑ፣ በእሾህ አክሊል በተበሳሳ ጭንቅላት፣ ስድስት ስድስት መሰሳ ስድስት በተገረፈ ሰውነቱ የመሰረተልን ያንን ነው ስለ ድልሱ ሁሉ ላይ እናስባለን። እንዲህ ብለን ልዜኑ ሞተ ከ ወትን ቅድስት የሆነች ትንሣኤ ሄድን ሞትን እናስባለን። ሞቱን ስለምናስብ በዋዛ በፈዛዛ የምናመልከው የምንከተለው እምነት የለንም። ተጋድሎ ይጠይቃል። በጾም በጸሎት ማለት ይጠይቃል። መትጋት ይጠይቃል። ያ የተከፈለውን ዋጋ ሰይጣን እንዳይቀማን ከእኛም እንዳይጠፋ ከቆምን በኋላ እንዳንወድቅ፣ እንደዚሁ ከሰበክን በኋላ የተጣልን እንዳልሆን አሉ። ይህንን ጻድቁ አሳይተውናል። ወገኖቼ ትምህርትን እዚህ ላይ ላብቃሉ። ለሶስት ጥቅስ ልስጣችሁና ትምህርትን እዚህ ላይ ያበቃለሁ። ነው ክብር ምስጋና ለስሙ ይሁን። ቀዛርጌ ሰፋርጌ ማሰብን ደስ ይለኝ ነበረ። እንግዲህ የገበያ ቀን ነው የሚለው ትልቅ ደውል ነውና ጆሮ ላይ አሁንም አልጠፋምና አልጠፋምና ያው በሚገ በልኩ በመተን አስፈላጊ ስለሆነ እና ስለዚህ ዛሬ ጻድቁ የት ነው ያሉት ብለን ስንል ሶስት ጥቅሶች ልስጣችሁና ልጨርሳለሁ። አልተነትነውም። ፈያታዊ ዘየማን ጌታዊ በመንግስት በመጣ ጊዜ አስበኝ አለ። ክርስቶስ ምን አለው? ዛሬ ማታ ከኔ ጋራ ቤት ትሆናለህ። ቤት ትሆናለህ። መቼ? ከማ ጋር? ከኔ ጋር። ተክለ ሃይማኖት ከክርስቶስ ጋር ይጠበቁ የኖሩትን በክብር መላእክት በዝማሬ ይጠጣ ተቀብሏቸው ከክርስቶስ ጋር ይኖራሉ። ሁለተኛ ሁለተኛ ከኖሩ በሰማያት ካሉ ለምርስ የቅዱስ ጳውሎስስ ምን አለ? በዚህ ልኖር መልካም ነው፣ ነገር ግን ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከማጋ ልኖር በማርያም ከማጋ ልኖር ከማጋ ልኖር አው ቤተስ ሲያንጓሩ ተኝቶ ለመቀረት አይደለም ማለት ምንድን ነው ያለ? ከክርስቶስ ጋር ልኖር እናፍቃለሁ። ከሱ ጋር መኖር ይናፍቃል። ተክልዬ ከኢየሱስ ክርስቶስ ጋር እየኖሩ ለኛ ይጸልያሉ። ክብር ምስጋና ለስሙ። የመጨረሻ ጥቅስ የመጨረሻ የሐዋርያ ቅዱስ ጳውሎስ የጴጥሮስ መልዕክት ላይ ቅዱስ ጴጥሮስ ከዚህ ከማደሪያዬ ድንኳን መለየቴ ፈጥኖ እንደሚሆን ጌታ ይነግሮኛል አለ። እንደምሞት ማነግሮኛል እንደምሞት ማነገረኝ ወደዛ ዓለም እንደምሄድ ማነገረኝ። ከሄድኩ በኋላ ከመውጣቴም በኋላ እነዚህን ነገሮች በጊዜው ማድረግ ትችሉ ዘንድ በዚያ እተጋለሁ አለ። በዚያ ምን እላለሁ? እነዚህን ነገር ማድረግ ትችሉ ዘንድ በዚያ ምን እላለሁ? ዛሬ በቅዱስ ሥጋው በክቡር ደሙ ታትመን እንኖር ዘንድ ጠቅላይ ሞት በዚያ ምን ያደርጋሉ ወንጌል ጆሮቻችን ከወንጌሉ ዓይናችን ከመስቀሉ እንዳይነቀል ተክለ ሃይማኖት በዛ ምን ያደርጋሉ። ልጆች የሴጣን ፈተና አታሎን ወደ አልሆነ ቦታ ሄደን የተቀበልነውን የልጅነት ሀብት እንዳናማክን፣ አዝናቸው፣ አበርታቸው እያሉ በረድኤ ተክለ ሃይማኖት ምን ያደርጋሉ? ይተጋሉ፣ ማርያምን ይተጋሉ። ክብር ምስጋና ለነሱ ልጆች ያደረገ ሰፊ እንማማራለን። ከዚህ በላይ መቆየት ያለብኝ ስላልመሰለኝ እዚሁ ጋር እበቃለሁ። የመከረን ያስተማረን አምላክ ስሙ ይክበር ይመስገን፣ ከፍ ከፍ ንበል። ስብሐት ለእግዚአብሔር ወለወላዲቱ ድንግል